የሚሉትን የአማርኛ ሆሄያት ስድር በኮምፒውተር ሰሌዳው ላይ ድንገት ቢመለከቱ ተስቶት የመጻፊያ ገበጣውን ተጭነውት፣ አሊያ ያለከልካይ በኮምፒውተሮ ሲጫወት የቆየ ታዳጊ የመጻሐፊያ ቁልፎቹን እንዳመጣለት የጨቆነ እንጂ መጠሪያ ስም ያውም በማዘጋጃ ቤቷ ሕንፃ አናት ላይ ፊደላቱ ተሰቅለው የሚታዩባት ከተማ ይሆናል ብለው እንደማይገምቱ እርግጥ ነው። በግርድም አማርኛ መጠሪያ ስሟ ሠላሳ ስድስት ፊደላትን የያዘው ከተማ መጠሪያ ስሟን ለማዋቀር 58 የእንግሊዝኛ አልፋቤቶች መደዳውን መሰደር የሚጠበቅባት በዌልስ የምትገኝ አነስተኛ ከተማ ናት። በሀገር እንግሊዝ ዌልስ ውስጥ በምትገኘው የአንግሌስ የደሴያን ቅጥልጥል ውስጥ የምትገኘው ክላን ቫይፑ ጉዊንግ ጎር ኡኩ ኢርንድሮብኡ ካንዱስ ኢልዮጎጎህ ከተማን መጠሪያ እኛም ብንሆን ዳገት ሆኖብን ለመጥራት ድግግሞች ጠይቆናል። በዚህ ለጥሪም ሆነ ለጽሑፍ የከበደ መጠሪያ ስም ላይ አራት የእንግሊዘኛው ኤል ፊደላት ተካትለው መምጣታቸው ደግሞ ሁኔታውን ከከተማዋ ውጪ ለሆነ መጻተኛ ይበልጥ ያከብደዋል። ከመላው የአውሮፓ አህጉር በርዝመቱ አንደኛ፣ ከዓለም ደግሞ ሰማንያ አንድ ፊደላት ካሉት የኒውዚላንዷ ከተማ በመቀጠል ሁለተኛ ደረጃ ላይ የምትቀመጠው ይህች የዌልሶች ከተማን አሳጥሮ መጥራት ለሚሻ ህላን ቫይፑ ወይም ህላን ቫይፑጂ ይሏታል። ሦስት ሺህ አምስት መቶ ነዋሪዎችን አቅፋ ያዘችው ይህች ከተማ ከነዋሪዎቿ ሰባ በመቶ የሚሆኑት እየሞተ መሆኑ የሚነገርለትንና ከመላው ሀገር ዌልስ ዜጎች 19 ከመቶ የሚሆኑት ብቻ የሚናገሩትን የዌልስ ቋንቋ ተናጋሪዎችን ይዛለች። ይህች ለምላስ ዳገት የሆነች መጠሪያ ስም ያላት ህላን ቫይፑ በእንግሊዞቹ አፍ ሀምሳ ስምንት ፊደላትን ያካተተ ስም ቢኖራትም በዌልሽ ቋንቋ ግን መጠሪያዋ የሚጻፈው በሀምሳ አንድ ፊደላት ብቻ ነው ምክንያቱም ደግሞ የእንግሊዘኛዎቹ ሲና ኤች እንደዚሁም አራቱ ኤል ያልናችሁ በዌልሶች ዘንድ እንደ አንድ ፊደል በመነበባቸው ነው። ስምህ ማንነው ለአገር አይመች ማናወጣልህ ቤተሰቦች እንዲሉ፣ ይህ ለምን ሆነ የሚል ካለ የነዋሪዎቿ ምላሽ የህላን ቫይፑ መጠሪያ ስያሜ ብቻም ሳይሆን መገኘዋንም በትክክል የሚገልጽ አቅጣጫ ጠቋሚ ነው ይሆናል መልሱ። እናም የከተማዋ መጠሪያ ፍቺ ወደ አማርኛ ሲመለስ ቀዩ ዋሻ አካባቢ ከቅዱስ ቲሲሊዮ ቤተ መቅደስና አደገኛው የውሃ አዙሪያ አቅራቢያ ነጩ የለውዝ ዛፍ ያለበት ክፍት ቦታ ላይ ያለው የቅድስት ማርያም ቤተ እምነት ማለትን ይሆናል። በቀደመው ጊዜ መጠሪያዋ እንዲህ የተዘረዘረ ሳይሆን አጠር ያለ እንደነበርና በ1860ዎቹ አካባቢ ከተማዋን የቱሪስቶች ትኩረት ማረፊያ ለማድረግ ሲባል መጠሪያዋ በዚህ መልኩ ረዝሞ እንዲዋቀር መደረጉን ነዋሪዎቿ ይመሰክራሉ።